አሰላሙ አለይኩም ራህምቱላይ በረካቱ ድና፣ የተከበራቸው የኢትዮቤቻናል ቤተሰቦች እንዴት ናቸው? ደህናናችን የጋርሁ ሰላም አልሐምዱሊላ። ዛሬ ደግሞ እንግዲህ ዛሬ ረመዳን ሀያኛው ለይል ሀያኛው ለይል አደለ? ዛሬ ሀያኛው ለይል ነው። በስራ ቦታ ሶስት ሰአት ከምናምን ብሏል። በስራ ቦታ አገኛለሁ እንግዲህ ሰሞኑን ቪዲዮ እየሰራሁላችሁ ነው። እንግዲህ በጣም የሚያምር እንግዲህ ይሄ ወደ ባሌ ሮቤ የሚሄድ ትእዛዝ ነው። በጣም ያምራል፣ ወይና ጥጅ ነው። በፒኮክ ሙሉ ፒኮክ ዳር ዳሩ ከሽከሽ በልሙጥ የተሰራ የፊራሹም ልሙጥ ነው። እዚህ ጋር ደግሞ የምግብ ስፍራ አለው። ቁመቱ ሁለት ሜትር ነው። እንደምታዩት በጣም የሚያምር ላቸኋለው። እንግዲህ ውድ የቻናሌ ቤተሰቦች፣ እንግዲህ በጣም የሚያማመር ይህ አሁን ለበዓል የተሰራ ነው። ወደዛ ስሚሄር ደግሞ ክሬም ከለሩ ደግሞ ወደ አጣዬ የሚሄር ነው። እሱ እንግዲህ ለየት የሚያደርገው ነገር ለጥጥ ስፖንጅ የተሰራ ነው። ሀያቲክነስ ነው። እንደምታዩት የጥጡ ስፖንጅ በጣም ከፍታለሁ። በጣም ያምራል። እንግዲህ ይሄ መጅልስ ነው የሚመስለው። መጅልስን ያስናቀ ነው። እንደምታዩት በጣም ያምራል። እንግዲህ እሱ ወደ አጣየ ከተማ ሚሄድ ነው። የጥጥ ስፖንጅ በትእዛዝ ተሰርቶለታል። ውስጡም ትራሱም በጥጥ የተሰራ ነው። በጣም የሚያምር ነው እንግዲህ እንደምታዩት፣ እዚህ ጋር ቤብ ያለው ክሬም ከለር ነው በቀበቶ የተሰራ ቁልፍ አለው። በጣም ያምራል እንግዲህ እንደምታዩት። ጥጡንም ፍራሽ አሳያችኋለሁ። አሁን ቪዲዮ ላይ ነኝና ነው። እዚህ እንደምታዩትም ደግሞ ይሄ ወደ ባሌ ሮቤ ነው የሚሄደው። ላችኋለሁ ውድ የኢትዮጵያ ቤተሰቦቼ ለንግድ የምትፈልጉ እንዲሁም በችርቻሮ የምትፈልጉ ለቤተሰብ ሰርፕራይዝ። እንሻ አላህ አላህ በሰላም ያደርሰንና፣ እንግዲህ ኢድም እየደረሰ ነው። እንግዲህ ከአሁን በኋላ አስር ቀን ቀረው ማለት ነው። ራቅ የምትሉት በእርግጥ አይደርስላችሁም። ወደ አዲስ አበባ ከአዲስ አበባ ወደዛ ምናምን አይደርስላችሁም። ዛሬ ራሱ ብዙ ትዕዛዝ እየመለስኩ ነው። እንግዲህ ወደ ሸገር ምናምን ያለውን ያው መኪና እዚህ ጋር ነዳጅ ስለጠፋ እዚህ ትእዛዙ ይወጣልኝ ነበር። በእርግጥ ግን ነዳጅ ስለጠፋ በኢትዮጵያ ላይ ነዳጅ ስለጥጥረት ስላለ ያያ ያ ነው መኪና አላገኝም እና ነው ያው አይደርስልኝ የሚያልኳችሁ። እንግዲህ ቅርታ አድርጎ ልኝር ራቅራቅ የምትሉት እኔ ተናግር ያለው ቀደም ብዬ ገና ረመዳን ሲገባ ከወዲሁ ዘዙ እያልኩኝ ነበር፣ ወረፋ ያዙ ብያችኋለሁኝ። ብዙ ሰው እየመለስኩ ነው። እንግዲህ ብሰራላችሁ ደስ ይለኝ ነበረ ግን በቃሌ አልገኝም ብዬ ፈርቼ ነው እላችኋለሁ እንግዲህ ውድ ደንበኞቼ ኢንሻ አላህ ለአረፋት አዙኛላችሁ። ደግሞ አሁን የመለስኳችሁ ማለት ነው። ለሸዋልም ከፈለጋችሁ ደግሞ ሸዋል ውስጥ ልክላችኋለሁ ኢንሻ አላህ እላችኋለሁ። ውድ ደንበኞቼ፣ በጣም የሚያማምር ቤትን በቀላል ብር ቤታችሁን ፍክት ድምቅ አድርጉላችኋለሁኝ። እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለቻናል አዲስ ሆናችሁ ሰብስክራይብ አድርጉ። አዳዲስ ቪዲዮ እንዲደርሳችሁ ማለት ነው። ለእናንተ ይጠቅማል ብዬ የማስበውም በሙሉ ቪዲዮ ወደ እናንተ ሼር አረግላችኋለሁ ደግሞ ላ ባላ ፍቃድ እናንተ ደግሞ አበረታትኝ ይላችኋለሁ። እስከ ዛሬም እንግዲህ በአላ ፍቃድ እዚህ አድርሳችሁኛል። እንሻ ላ ለወደፊትም ደግሞ እንሻ አላ የበለጠ ደረጃ እንደሚደርስ ተስፋ አለኝ። እንግዲህ የወይባ መሞቂያ ማቴሪያል ጨምሮ አቀርብላችኋለሁ። ማንኛውም ቴሌግራም ቻናል ውስጥ ገብታችሁ የሚታዩት በሙሉ የማቀርብ ነው የሚሆነው እንግዲህ አረቢያ መጅልስ ጭምር ማለት ነው። እንሻ አላ በአለም አረቢያ መጅልስ ትዛዛለኝ፣ እሱንም ቪዲዮ ሰራላችኋለሁኝ ባላ ፍቃድ ይለቅና ማለት ነው ውደቱ ቤተሰቦች ማንኛውንም እንግዲህ ለቤተሰብ ሰርፕራይዝ የምትፈልጉትን ቴሌግራም ቻናል ውስጥ ገብታችሁ የምታዩትን በሙሉ አቀርብላችኋለሁ ብያችኋለሁኝ። እና ደግሞ እኔ የምገኘው አብዛኛችሁ የት አገር ነሽ የምትሉኝ አላችሁ። ስልክ ቁጥሬ 0931619996 በዚህ አናግሩኝ። ቀጥታም ሆነ ኦንላይንም ቴሌግራም፣ ኢሞ፣ ዋትሳፕ እጠቀማለሁኝ እንደገና